እንትን ስራ ኢንጂነር ነን። አይ ማስተዳደር ትችላለህ። ያው ግራጁዌት ካርኩኝ ሶስት አመት ሆኖኛ። ወሎ ነው ያለት። ማሻአላ። እሺ መስፈርት መስፈርት? አይ መስፈርት እንኳን ብዙ የሚለኝም፣ ግን ኢትዮጵያ ያልሆነ ሰው ቢሆን አሪፍ፣ ደስ ይለኛል። ከኢትዮጵያ ያልሆነ ሰው ነው? ኢትዮጵያዊ ያልሆነ ሰው አይ ነው፣ እንደዛ ሳይሆን ከኢትዮጵያ ውጭ ቢሆን ደስ ይለኛል። ከኢትዮጵያ ውጭ አዎ፣ ደስ ይለኛል። ግን እዛም ቢገኝ ትሶኬ ነው ወይስ ከዛ ብቻ? ከኢትዮጵያ ውጭ ቢሆን ፕሮባብሊቲው ካለ ማለት ነው አዩ፣ ኦፖርቱኒቲው ካለ አዬ። እድሜ የእሷ ኢንትረስትድ ኤጅ ከሀያ አምስት በላይ ነው። ከሀያ አምስት በላይ አንተ ሀያ አምስት ነኝ ነው ያልከው? ኦፍኮርስ ኦኬ የእሷ ከሀያ አምስት ብትበልጥህም ችግር የለም። ኢትስ ኦኬ ኖርማል ነው። አይ ሸሪያውማ አይከለክልም ኖርማል ነው። አሁን ላይ ስለሚያካብሩት ነው እንጂ ሸሪያ አልከለከለም። አይ ስ ይሄ ራሴ ምርጫ ነው ሰለሰው ይምል አይ ዲስታንስ ይሆናል። አንተ እዛ ሆነ እሷ እዛ ሆና ይሆናል። ኢትስ ኦኬ። ነገሮች እስኪመቻቹ እንሻላ ግን ችግር የለውም። ወደዛስ ሙቭ የምታረግ ከሆነ ይሆናል። እሷ ያ ይሄ ችግር የለውም። በእሷና በኔ አያከራከን ብዬ አስባለሁ። እሺ አየ አይ የሆነ ሰው ያለ ስራ አለ ብዬ ነው ሜቢ አላህ ብሎ ከሆነ ብዬ ነው እንደዛ የጠየቅኩ። ይሄኛውን አካውንቴን ያኛውን ታውቀዋለህ። ያኛውን አካውንቴን አላውቀውም። ቋንዴ እየነዳው ስለሆነ ቋንዴ ዛዛቶች አላህ ስብሀነው ተዓላ ዱንያ አክራ የምትጠቃቀሙትን ይወፍቅህ በረሕመቱ በእዝነቱ። አሁን ያለኸው አንተ ለይል ላይ አይደል? ትወልቭ አልፏል። ኢትዮጵያ ሚድናይት አልፏል። ከቻልክ እንደውም ረከዓተኝ ስገድ እና ዱዐ አድርግ። ረከዓተኝ ሰግደህ ዱዐ አድርግ። ትዳር ነው የሚሰጠው አላህ እንዲወፍቅህ። በዛኛው አካውንት ፎሎ አድርጊያለሁ። ይሄው ከስራ አሰላም ዐለይኩም ብዬ ጻፍኩኝ እዛ ላይ ቁጥርህን አስቀብጥሽ። ገና ነው። አብሮ ይስጠና። አሜን አሚን። አብሽር ወንድማ። አለ አየ ሰላም አሌኩም። ዋሊኩም ሰላም። ቱሪንን ሳቧት ኮፒዲንግ ታብታብ አድርጋ እጄ ማተር ኸይር እያላችሁ አምስት ቁጥር ጻፎሽ የቂል ኢስላም ላይ እያላችሁ የቂል ኢስላም ውሀ የሌለባቸው አካባቢዎች ውሀ ያወጣል። ገጠር አካባቢዎች ዳዋ ያደረሰባቸው ቦታ ዳዋ የማድረግ ስራ። እንደዚህም ደግሞ መስጊዶችን ይመስል ወራ ወጣን አውጣ ቁርአን ወደ ገጠር መስጠት ብትሰጡ ብትፈልጉ የቂል ኢስላም በታማኝነት ያደርስላችኋል ማለት ነው። መስጊድ መስጠት ብትፈልጉ ወደ ገጠር ቁርአን ሀዲያ መስጠት ትፈልጉ ያደርስላችኋል ማለት ነው። የቂን ብዙ ስራዎችን ይሰራል እና የቂንን መቀላቀል የምትፈልጉ ከአምሳ ብር ጀምራችሁ አቅማችሁ ይሻላል ማለት ነው። እየት ትችላላችሁ፣ ቴሌግራም ላይ አር የቂን ለኢስላም ብላችሁ ጆይን በሉ። አባል መሆን የምትፈልጉ ተቀላቀሉን ማለት ነው። መግባት የሚችሉ ግቡ፣ መግባት የማትችሉ ደግሞ ያስገባችኋለሁ። አንዳንዴ ተበሳይታችሁ መስርብኛላችሁ ውስጥ አፈበልኝ አንድ ኮመንት እንት ነው ኢንቦክስ ላይ ይደብቅብኛል። ዋርኒንግ ስላለበት አካውንቴ ይደብቃል ብዙ ጊዜ ያወጣልኝ። ለዛ ነው ቶሎ ማል መልስላችሁ፣ ሼን ወዶች እረዳቸዋለሁ። አፈበልኝ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ቤተሰብ ማሻላ ማሻላ ተባረከላ ብለናል። አላሁመ ዚድ ወባሪክ ብለናል። እንግዲህ አሲያይ እንደናችሁ? ሁዳ ዛህራ፣ ሁላችሁ አልሐምዱሊላህ ሰላም ናችሁ። ማሻአላ፣ አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ። ጠፍተሻል እንዴት ናችሁ እናንተ? ደህና ነን አልሐምዱሊላህ ረብ ዓለሚ። ስንት ሰው ተዳረ አሁን? ብቻ ዋው ዋ እስካሁን ከትላንት በነበረን አንድ ቀን ባሳለፍ ነው ማለት ነው። ከሚስት ዕለት ባሳለፍ ነው ሁለት ሰዎች ኦልሞስት ጉዳያቸው አልቋል።

አልሐምዱሊላህ፣ ዜይሰማ እንኳን ደህና መጣ። ምን ታዘዝ? የፕሮግራሙ አልሐምዱሊላህ ረብና አሚን፣ ወንድማችን ደህና ነህ? አልሀምዱሊላ አዬ ሀሳብ አለ በንያው ዙሪያ ይከንጎ ኬመማ ዜና ይሰማል። ንያ ያላችሁ አመስ ቁጥር ሳሆልኝ የንን ደግፋለሁ አባል መሆን እፈልጋለሁ፣ ፈልጋሉ፣ ረዳለሁ፣ የቲሞችን አግዛለሁ የምትሉ ማለት ነው ለዳዋ ተደዋግን እንሆናለን። በፊት በፊት የቂን ሀሳብ ላይ እያለ አብሽሪ አብሽሪ አብሽሪ ስትሉ የነበራችሁ ይሄው የቂን ኢንሻአላህ እናገዛለን። አይ አባ አባ ለመሆን ምን ምንድነው የሚያስፈልገው? እስቲ ትንሽ እንደው አሁን ከኔ ጋር የገቡት የሚስሙትና ገና አዲስ ነው አሁን የገባውት እሻሱ የሚያቸው ከተመቸሽ ትንሽ ወይም ምን ይብራላሉ። አሁን ተመችቶኛል፣ ሪኮርድ እንዳደርገው ቆይኝ። አንድ የቀረው ጀምሬ እሺ፣ እሺ። የቄን ውሃ ያወጣል። ኦኬ፣ ውሃ የሌለበት ቦታ ላይ በጣም እህቶች ወንድሞች፣ እኛ መድረስ አቅቶን የሌላ አክፍሮት ኃይሎች እዛ ቦታ ላይ ደርሰው እየጎተቷቸው ነው ያሉት። በጣም የሚያሳዝን ሁኔታ ላይ ያሉ ብዙ እህቶች ወንድሞች አሉ። ትምህርት የሌለበት ቦታ ፎቶዎች አሉኝ እዚህ ውስጥ መስገጃ እንኳን የሌላቸው ሰዎች አሉ። እና ጅማዓን በዚህ መልኩ የሰገዱ እንደዚህ ነው የሚሰግዱት። ለሚሸዩ እንደው እንድታቁት ነው። ምክንያቱም የቂን የሚያደርገው ቀላል ነገር አይደለም። አላህ ስብሓንሁ ወተዓላ ይርዳ። ሙሉ ኤክስፕላኔሽን እንድሰጥ ብዬ ነው። ብኢዝን ረብ ልዓለሚን እንትኑ ራሱ ጠፋብኝ። ፎቶ እያሳየውበት የነበረው ቆይ፣ መቁረጥ ያለብሽን ትቆርጫዋለሽ ቱሪን። ሶ መሀል መሃል ላይ መቁረጥ ካለብሽ ንግግር መቁረጥ ትችያለሽ። እነዚህ እናት አባቶች እነዚህ የምታያቸው እዛ አካባቢያቸው ላይ አክፍሮት ኃይል በጣም እየሰራ ያለበት ቦታ ነው። እነዚህ ህፃናቶች ናቸው። ይሄ ዙሪያው ታጥሮ ውስጥ እንኳን ገብተው ለመቅራት ይሄንን እንኳን ዙሪያውን የሚሸፍንላቸው ሰው የለም። ድንጋይ ላይ፣ መሬት ላይ ቁጭ ብለው ነው ተሰብስበው። አላህ ሱብሓነሁ ወተዓላ የምንደርስላቸው ያደርገን። እንደዚህ መቅራታቸው ምንም አልነበረም፣ ግን እዛው አካባቢ ወረርሽኝ የገባ ወረርሽኝ አለ። የአክፍሮት ኃይል ወረርሽኝ ነው እኔ የምለው። ውሃ የሌላቸው እንደዚህ እንደዚህ ከዚሁ እየጠጡ ከዚሁ ኩክ እያደረጉ ከዚሁ ዑዱ እያደረጉ ያሉ ደግሞ ቦታ አለ። ይሄ ውሃው በሰፊው እንትን ላይ ለቅቄዋለሁ፣ የቂን ቴሌግራም ላይ ለቅቄዋለሁ። ሙሉ ውሃውን ማየት ትችላላችሁ። ከዚሁ ነው የሚጠጡትም፣ ምግብ የሚሰሩትም፣ ውዱ የሚደረገውን ከዚሁ ነው። ሲዋኙም ታያላችሁ እዛ ውስጥ። ውሃም መክፈት የሚፈልግ ማውጣት የሚፈልግ ከፈለገ በሞተ ሰው ነይቶ ማስወጣት ይችላል። ከፈለገ ደግሞ የራሱን ስም እዛ ላይ ይደረጋል። አሁን ለምሳሌ ሁለት ልጆች በእናቴ ብለው እያዘዙ አሉ። በእናታቸው ያዘዙ ያው በማን ስም ነው የሚደረግላቸው? ራሱ ላይም ከፈለገ ውሃው ላይ የእናታቸው ስም ይጻፍበታል። አላህ ስብሐንሁ ወተዓላ ይዘንላቸው ወደ አኼራ ለሄዱት ለሁለቱም ወላጆች ነው እያልኩ ያለሁት። ከዛ በተረፈ ደግሞ ለኡስታዞች እዛ ቦታ ላይ ተልከው የሚያስተምሩ ኡስታዞች አሉ። በየወሩ እኔ ይሄን ያህል እሰጣለሁ ብሎ አንድ ሰው መነየት ይችላል፣ ወይ ደግሞ አንዴ ይሄን ያህል። ይሄ ለኡስታዞች ብቻ እንደ ንየታው ነው የምንቀበለው እኛ። ለኡስታዞች እንዲከፈልልኝ ካለ የብር ለኡስታዞች ተብሎ ነው የሚመዘገበው። እኛ ጋር ለውሃ ብሎ የሚሰጡ ውሃ ብለን ነው የምንመዘግበው ሶ አባል መሆን የሚፈልጉ በየወሩ ብለው የገቡ አሉ። በየወሩ ሶስት ሶስት መቶ ብር ያሉ ሰዎች አሉ። በየወሩ አንድ አንድ ሺህ ብር ያሉ ሰዎች አሉ። በየወሩ አንድ ሰው መቶ መቶ ሺህ ብሎ የገባ ሰው አለ። ይሄንን ነው የምናደርገው። የቂል ላይ ማለት ነው። አቅሙ እንደሚችለው ሁሉንም እንቀበላለን። ዛሬ እኛ ቤት ውስጥ ንየ አንድ መቶ ብር ተቀብለናል። ከዛም በላይ ተቀብለናል ሰው ብኢዘን ረበል ዓለሚን ሁላችሁም የምትችሉት ተሳተፉ። ቀላል ነገር አድርጋችሁ እንዳታዩት። እናንተ እኛ ውሃ ጥሩ እንጠጣለን። እነዚህ እህቶች ወንድሞች መቶ መቶ ብር እንኳን አንድ ሰው ቢያወጣ ቀላል አደለም ለነሱ። ውጭ አለም ላይ ያሉ መቶ መቶ ዶላር ቢያወጡ ቀላል አደለም ለነሱ። አልሐምዱሊላህ አንድ መስጊድ አልቋል። የቂን የጨረሰው ዛሬ እንደውም ለቀዋለሁ ብዬ ነበር። አንድ እህታችን ደግሞ ብዙ ብር የለኝም አንድ እህት ናት ሙሉ መስጊድ ያሰራችው፣ በአቅሟ በሚችለው ማለት ነው። ቆንጆ አርጋ አሰራችው፣ ሽንት ቤትም ሻወርም ያለው አርጋ። አንድ እህታችን ደግሞ ለመስጊድ ብዬ ያጠራቀምኩት አለ አጥሩን ዙሪያውን እንዲገነባላቸውና መሬቱ ልሾ ተደርጎ ምንጣፍ ብቻ ይግባ ብላ ያዝዝቻለች። ቁርአን የሚቀሩበትን ቦታ ማለት ነው። ስለዚህ ወፊ ዛሊከ ፈሊየተናፈስ ልሙተናፊሱን አለ አላ ስብሓን ወታላ። አቅማችሁ በሚችለው ሁላችሁም አሳራችሁን ጣሉ ብዬ ጥሬን አቅርባለሁ። ብኢዘን አሁን ለምሳሌ ውሃ ለሚያወጡት ማለት ነው የሚፈልግ ሰው አለ። እዚህ ራሱ ውሃ የሚያወጣ ፓኬጁ ማወቅ ይቻላል። ከሶስት መቶ ሺህ ብር በላይ የሚፈጅ አለ። አሁን ግን በሶስት መቶ ነው የያዝነው። በሶስት መቶ ነው እያወጣን ነው ያለን፣ ሶስት መቶ ሺህ ማለት ነው። አንድ ውሃ ሶስት መቶ ኢትዮጵያ ብር ማለት ነው። አዎ የኢትዮጵያ ሶስት መቶ ሺህ። የሞተ እናት አለቻት አንዷ፣ በእናቴ ስም ሰደቀተ ጃሪያ ብላ ነየተች። ውሃ የሌለበት ቦታ ላይ የእናቷን ስም አስቀምጠን ለራሷ ቪዲዮ ቀርጻ እንልክላታለን። ኢትዮጵያም ስትሄድ ሄዳ ማየት ትችላለች። ቦታው ላይ የጠየቀኝ ሰው ስላለ ነው ለመስጊድ ብለው ሲሰጡ ያ መስጊድ አሁን ለምሳሌ ለመስጊድ ምንጣፍ ብላ ያዘዘች አንድ እህት ነበረች። መስጊዱ ላይ ምንጣፉ ተነጠፈ። ከነ መስጊዱ ስም መስጊዱን ላክንላት፣ እኛም ቪዲዮ ቀርጻን ላክንላት። እሷን በፈለገችበት ሰዓት ሄዳ ያንን ነገር ማየት ትችላለች። አሁን የምልሽ ሰው ባለፈውም እንደዛ ለመስጊድ ብለው አዲስ አበባ አስልከን ነበረ። የዜጋናት የዚህ ሀገር ዜጋ ማለት ነው እና እስከ አራት መቶ ሺህ ነው ያስገባቸው አዲስ አበባ እንደውም ተሰጥቷታል። ስርተ ክፌት ሁላ ልከውላታል፣ የመስጊዱን ማለት ነው። እንደዛ አይደረግን። አሁን ይኸኛው ይቺ ልጅ መስጊድ ያሰራችው ዘጠኝ መቶ ሺህ ያሰራችው